ነው በነገራችን ላይ የሰፈሮችሽ ልጆች የከተማው እንዳለ ሁሉ ጥሩ ነው። እዚህ ድረስ። አረ፣ ችግር የለም እሷንማ፣ ሳታገኛት ምናምን ብለው እዚህ ድረስ አንቺ ለማግኘት መጣሽ። ደህና ነሽ እልኝ አለሁ። ሁሉ ሰላም ምመስከ ከሪስፋ ተው ውስጥ ትቀመጣለህ። አልቀመጥም። የሆነ ነገር ለአውጋሽ እኮ ነው የመጣሁት። ምንድን ነው የምታወጋኝ? ቁጭ በላ በኋላ አምጣልህ። ተመልሰህ እቃ ትገዛለህ ዛሬ። አይ ዛሬ እቃ አልገዛም። አረ ጨረስኩ። ዛሬ ሌላ ነው። ምን ብዬ ልንገርሽ እህቴዋ። ችግር አለ እንዴ? ችግርማ የለም ሰው አብሮም ቆይቶ ሞት ሊያዩ የለ። ስለዚህ ፀሐይዋ፣ እኔ ልሄድ ነው ወደ አዲስ አበባ። አትቆየ? አዎ፣ ስራ አለብኝ። ትንሽ ጊዜ ቆይተ ተጫውታ ማትት፣ ፀሐይዋ፣ እኔም ባሌ ደስ ይለኝ ነበር ከንቺ ባልለይ። መሄድ አለብኝ ያለ እንዲሁን የሚያስቸኩል ነገር። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምድሊላህ። እናንተ እንዴት ናችሁ? ለዚ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ላይክ አድርጉ ማለት ነው ቪዲዮውን ሲጀምሩ። እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው ኢሳቅ ያዕቆብና ጣይዋ እንግዲህ ዛሬ ተለያይተዋል ተለያይተዋል። እጅግ በጣም በሚያሳዝን ሁኔታ ማለት ነው። መለያየት ሞት ነው እንደሚባለው፣ ሰው ሲለያይ ይለካ ሆድ ይብሰዋል። እናንተ እኔ ብቻ ምስሉኝ ነበር። እንግዲህ ጣይዋና ኢሳቅ እንግዲህ ተለያይተዋል ማለት ነው። ጣይዋ ክፍት ብሏት ጠንበላሌ እያለች ስታዝናና ቆይተ ነበረ። እንዴት አይነት ውበት ነው ያላት ጣይዋ። ጣይዋ እንግዲህ እንደ ፀሐይዋ ነበር የምታበረው ውበቷ፣ መሻላ ተባረክላ። የክፍለ ሀገር ሰው ደግና የዋህ ነው። ሁሉን ነገር አሟልቶ የሰጠው ነው ማለት ነው። ጣይዋም እንደዛው ናት ሁሉን ነገር አሟልቶን የሰጣት። እንግዲህ ኢሳቅ ያዕቆብ እንዴት ነው የምለያት ጣይዋን እያለ እየአሰበ ነበር። እንግዲህ ጣይዋን ሊሰነባበታት የሄደው ጣይዋ ሊሰነባበት ሂዶ እንግዲህ ያላሰበው ነገር ነው የገጠመው። አትቆይም ወይ እያለች እየለመነችው ነበረ። እሱ ደግሞ አይ ግዴታ ወደ አዲስ አበባ ሸገር መመለስ አለብኝ ሲላት፣ ጣይዋ ክፍት ብሏት ስቅስቅ ብላ እያለቀሰች ነበረ ማለት ነው። ደስ የሚል ነበር። እኔ ወደዚህ ሀገር ስመጣ ያለቀስኩትን ለቅሶ ነው ያስታወስኩት ማለት ነው። ሰው ሲለያይ እኮ ምንም ይሁን ምንም በቃ የሆነ የሚሰማችሁ ስሜት አለ በተለይ ደግሞ የክፍለ ሀገር ልጆች ስትሆኑ ከሌላ ሀገር ሰው ሲመጣ በቃ ብታውቁትም ባታውቁትም በቃ ሰው ወዳጅ በመሆናችሁ የተነሳ ራሱ ይሄ ስሜት መቼም የክፍለ ሀገር ልጆች ታውቁታላችሁ። ሰው በቃ ሲመጣ ደስ ይለናል፣ እኛ የክፍለ ሀገር ልጆች። እኔ በበኩሌ በጣም ነበር ደስ የሚለኝ። በቃ ባይሄዱ ሊሄዱ ሲሉ ለምን መጣችሁ እል ነበረ፣ እንደዚህ ለምትመለሱ ለምን መጣችሁ ራሱ እል ነበረ። እና እንግዲህ ጣየዋ በሚገርም ሁኔታ ኢሳቅ ሲለያት ስታለቅስ ነበር ማለት ነው። ስቅስቅ ብላ የኔ የዱሮውን የልጅነቴን እስከማስታውስ ድረስ ማለት ነው እና ወደዚህ ሀገር ስመጣ ደግሞ ያለቀስኩትን እስከማስታውስ ድረስ እያስታወስኩኝ እያለቀስኩ ስታለቀስ እያስታወስኩ አላለቀስኩ አላለቀስኩ በማለት ያኔ ሳያት አላለቀስኩ። ግን ያ ወደ ኋላ ወያ ያሳለፍኩት ነገር ነው። እናት እዚ ያለኝ እንግዲህ ጣየዋ፣ ድጋሚ በዚህ ሁኔታ ላይ መቼም ኢሳቅን እንደምታገኙ ወይ ኢሳቅ ይሄዳል ተመልሶ፣ ወይ ጣየዋ ትሄዳለች ወደ ኢሳቅ እንጂ እንዲህ ተለያይቶማ አይቀሩም። እንዲህ ራስን ጠብቅ እያለች ለጥጃይቱ ራሱ ስላንተ እየነገርኳት ነበረ እና ምን እያለች እንግዲህ ደግና የዋህ የሆነ ደግ ልጅ እና ቆንጆ መልክ ያለውና ደግ ልብ ያለው ልጅ አለ እያልኩ እየነገርኳት ነበረ እያለች ነበረ። እንግዲህ በድጋሚ ይገናኛሉ ብዬ አስባለውኝ። ለምን እሱም ልቡን ጥሎ ነው የሄደው፣ ወደ ሸገር የተመለሰው። እሷም ደግሞ ልቧን አብራ ሰጥተዋለች መሰለኝ፣ እያለቀሰች ነበር። ብቻ እኔ እንደኔ እንደኔ በድጋሚ ይገናኛሉ ብዬ አስባለሁ ማለት ነው። እስኪ እናንተ ምን ይመስላችኋል? የሚገናኙ ይመስላችኋል? ኢሳቅ ተመልሶ የሚሄድ ይመስላችኋል ወይስ ጣይዋ ወደ ኢሳቅ ሄድ ትሄዳለች? እኔ ግን ኢሳቅ ወደ ጣይዋ የሚሄድ ይመስለኛል ማለት ነው ምክንያቱም በጣም ደብሮት ነበር እሷም እሱም ደብሯቸው ነበር፣ እና በድጋሜ እንደሚገናኙ ተስፋ አደርጋለሁኝ ብዬ አስባለሁ። ይገናኛሉ ብዬ አስባለሁኝ። በቃ ኢሳቅ የሚሄድ ይመስለኛል እና ቤተሰብ ደስ የሚል ነበር። በቃ ከእንደዚህ ከሌላው ድራማ በቃ ኢሳቅ እንትን በጣም ደስ ብሎኛል። የሚያዝናና ነበር ለዛ ያለው የክፍለ ሀገር ኑሮ የሚያሳይ ሕዝቡ ምን ያህል በቃ እንዴት እንደሚረባረብ የክፍለ ሀገር ልጆች እንዴት ሰው ወዳጅ እንደሆኑ ብዙ ነገር አስተምሮናልና እናለ እኔ ብዙ ነገር ተምሬበታሉ። በኢሳቅ እንትን እስኪ ውድ ቤተሰቦች እናንተም ተማራችሁበት? ኢሳቅና ጣየዋስ ድጋሚ የሚገናኙ ይመስላችኋል? አስተያየታችሁን እስኪ ኮሜንት ላይ አስቀምጡ። ማለት ደግሞ ሰብስክራብ አድርጉ። እስኪ ሀያ ሺህ አስገቡኝ ማለት ነው። ትንሽ ነው የቀረኝ። ሀያ ሺህ አስገቡኝ። በተረፈ ወዳችኋለሁኝ። ሰብስክራብ እያደረጋችሁ ላይክ አድርጉ።